ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እንዲሁም መረጃ ተደራሽ እንዲሆን ደግሞ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ የ2017 የኢትዮጵያ ፕሪሚየር ሊግ ሀያ አራተኛ ሳምንት መድረሱ አይዘነጋ ማለት ነው። ውጅ ማርዋን በድሬዲዋ ከተማ አድርጎ ከዛም በኋላ በአዳማ አሁን ደግሞ በውቢቷ ሀዋስ እየተደረገ የሚገኘው የ2017 ዓ ም የኢትዮጵያ ፕሪሚየር ሊግ ሀያ አራተኛ ሳምንት ጨዋታዎች ተጠናቋል ማለት ነው። በዚህም መሰረት ሰኞ ፋሲል ከተማን ከቅዱስ ጊዮርጊስ ያገናኘው ጨዋታ በፋሲል ከነማ ሁለት ላንድ አሸናፊነት ሲጠናቀቅ ወልዋሎ ዲግራት ዩኒቨርሲቲን ከኢትዮጵያ መድን ያገናኘው ጨዋታ ደግሞ አንዳቻ፣ እንዲሁም አዳማ ከተማን ከወላይታ ዲቻ ያገናኘው ጨዋታ ዜሮ ለዜሮ ሀዲያ ሆሳዕናን ከድሬዲዋ ያገናኘው መራግብር ደግሞ አንድ ላንድ ሲጠናቀቅ መቻልን ከመቀሌ ሰባ እንደርታ ያገናኘው ጨዋታ ደግሞ በመቻል አንድ ለባዶ አሸናፊነት ተጠናቋል ማለት ነው። ሮብ ደግሞ ኢትዮ ኤሌክትሪክን ከሀዋሳ ከተማ ያገናኘው ጨዋታ፣ ይህም አንዳቻ የተጠናቀቀ ጨዋታ ሲሆን ሹልሽሬን ከሲዳማ ቡና ያገናኘው ጨዋታ ደግሞ በሲዳማ ቡና አንድ ለባዶ አሸናፊነት ሲጠናቀቅ፣ አርባ ምንጭ ከተማን ከኢትዮጵያ ንግድ ባንክ ያገናኘው መራ ግብር ደግሞ አንዳቻ ቻ እየተጠናቀቀ ጨዋታ ነው ማለት ነው። ሐሙስ ደግሞ የሳምንቱ ወሳኝ ጨዋታ ባህርዳር ከተማን ከኢትዮጵያ ቡና ያገናኘው ጨዋታ በባህር ዳር ከተማ ሁለት ለባዶ አሸናፊነት ተጠናቋል ማለት ነው። እንግዲህ እስከ 24ኛ ሳምንት ያለውን የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን 45 ነጥቦችን በመሰብሰብ አንደኛ፣ ባህር ዳር ከተማ ሰላሳ ሰባት ነጥቦችን በመሰብሰብ ሁለተኛ ወላይታ ዲቻ እንዲሁም በጎል ተበልጦ ማለት ነው ሰላሳ ሰባት ነጥቦችን በመሰብሰብ ሶስተኛ፣ ኢትዮጵያ ቡና 36 አራተኛ፣ አርባ ምንጭ ከተማ 34 አምስተኛ፣ ሀድያ ሆሳዕና 34 ስድስተኛ፣ ፋሲል 33 ሰባተኛ፣ መቻል 32 ስምንተኛ ኢትዮጵያ ንግድ ባንክ 32 ዘጠነኛ ቅዱስ ጊዮርጊስ 31 ነጥብ በመሰብሰብ 10ኛ ሲቀመጥ ሲዳማ ቡና 29 ነጥብ በመሰብሰብ 12ኛ ደረጃ ላይ ሲቀመጥ መቀሌ ሰባ እንደርታ 25 ነጥቦችን በመሰብሰብ 14ተኛ ደረጃ ላይ ሲቀመጥ ሐዋሳ ከተማ 21 ነጥቦችን በመሰብሰብ 15ተኛ ደረጃ አዳማ ከተማ 21 ነጥቦችን በመሰብሰብ 16ተኛ ሱልሽሬ 16 ነጥቦችን በመሰብሰብ አስራ ሰባተኛ ወልዋሉ አዲግራት 10 ነጥቦችን በመሰብሰብ አስራ ስምንተኛ ደረጃ ላይ መቀመጥ የቻለበትን ውጤት አስመዝግቧል። ማለት ነው እንግዲህ 18 ክለቦች የተሳተፉ በሚገኙት የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ በሚቀጥለው ዓመት አራት ክለቦች እንደሚወርዱ አይዘነጋ። ማለት ነው እንግዲህ እስከ 24ኛ ሳምንት ያለውን የደረጃ ሰንጠረዥ በዚህ መልኩ ተመልክተናል ማለት ነው። እንግዲህ ኮከብ ጎል አስቆጣሪዎችን ደግሞ ስንመለከት አህመድ ሁሴን አርባ ምንጭ ከተማ አስር ጎሎችን በማስቆጠር ሲመራ፣ የኢትዮጵያ ቡናው አንተነህ ተፈራ፣ የሐዋሳ ከተማው አሉሲሊማ እና የፋሲል ከተማው ጌታነህ ከበደ ዘጠኝ ዘጠኝ ጎሎችን በማስቆጠር እየተከተሉት የሚገኙ ተጫዋቾች ናቸው ማለት ነው እንግዲህ አምስተኛ ሳምንት የፕሪሚየር ሊጉ መርሃ ግብሮች ደግሞ እሁድ ወደ ጨዋታ ሲመለሱ እሁድ ማለት ነው ውልዋሉ አዲግራትን ከሱልሹሬ በትግራይ ደርቢ ዘጠኝ ሰዓት ላይ የሚያገናኘው ጨዋታ ይጠበቃል ማለት ነው እሁድ። ሌላው ሀዲያ ሆሳዕና፣ መቀሌ ሰባ እንደርታ አስራ ሁለት ሰዓት ላይ የሚያደርጉት ጨዋታ ሲሆን ሰኞ ቅዱስ ጊዮርጊስን ከኢትዮጵያ ቡና ጠዋት ሶስት ሰዓት ላይ የሚያገናኘውን ጨዋታ ይጠበቃል ማለት ነው። ዘጠኝ ሰዓት ላይ ደግሞ ሲዳማ ቡናን ከባህርዳር ከተማ የሚያደርጉትም ጨዋታ በጉጉት የሚጠበቅ ጨዋታ ሲሆን አስራ ሁለት ሰዓት ላይ ሐዋሳ ከተማን ከወላይታ ዱቻ በደቡብ ደርቢ ማለት ነው የሚያገናኝ ጨዋታ ይጠበቃል። አስራ ሁለት ሰዓት ላይ ማለት ነው። ውድድሩ ማክሰኞም ሲቀጥል ኢትዮጵያ ቡናን ከፋሲል ከተማ ይህም የሳምንቱ ትልቅ ጨዋታ ነው ማለት ይቻላል። ዘጠኝ ሰዓት ላይ የሚደረግ መርሃ ግብር ሲሆን መቻልን ከአርባ ምንጭ ምሽት አስራ ሁለት ሰዓት ማክሰኞ የሚደረግ መርሃ ግብር ሲሆን፣ ሮብ ኢትዮጵያ መድን ከአዳማ ከተማ ዘጠኝ ሰዓት ላይ እንዲሁም ደግሞ የሳምንቱ የመጨረሻ ጨዋታ ሮብ ማለት ነው ድሬዳዋ ከተማን ከኢትዮ ኤሌክትሪክ የሚያገናኘው ጨዋታ የሳምንቱ መጨረሻ መራ ግብር ነው ማለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግ በተጠናከረ መልኩ እየተደረገ ሀያ አምስተኛ ሳምንትን ደርሷል ማለት ነው። በሚቀጥለው ምን አይነት ውጤቶች ይመዘገባሉ የሚለውን ከጨዋታው በኋላ የምንመለከት ይሆናል ማለት ነው።